በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ፣ ምሕረት፣ ደግነት፣ በጎነት የተጠበቃችሁ እግዚአብሔር ከሰማይ አንድ ልጆን ልኮ ጌታችን አምላካችን ከእመቤታችን ተወልዶ መድኃኒት ቤዛ ሆኖ መስቀል ላይ በተሰቀለ ጊዜ እዳ የከፈለለት ዳን ሕዝብ ያደረገን ያደረጋችሁ ሀብተ ወልድ ስመ ክርስትናን የተቀበልን እግዚአብሔር ልጆች ሁላችሁ የቅዱሳን ቤተሰቦች እንደምንቆያችሁ ሁሉን የሚችል አምላክ እና ጌታ እስከ ዘላለም ክብር ምስጋና እንደሱ ይገባል። የተወዳችሁ እግዚአብሔር ልጆች በዳዊት መዝሙር ላይ የተጻፈው አንድን ቃል ይዘን ዛሬ መንፈስ ቅዱስ ህይወታችንን የሚመረምርበትን ሀሳብ እንረዳለን፣ እንመለከታለን። እግዚአብሔር ልጆች መዝሙር 22ት ቁጥር አራት ላይ በሞት ጥላ መካከል እንኳ ብሄድ አንተ ከኔጋ ስለሆንክ ክፉን አልፈራም። ይህንን ቃል ሁላችሁም ታውቁታላችሁ። የቅዱስ ዳዊት መዝሙር ነው። ይህ ቃል ዝም ብሎ የተዘመረ አይደለም ዝም ብሎ የተባለ አይደለም። አንዳንድ ገጣሚያን ዝም ብሎ ይገጥማሉ። አንዳንድ ደራሲያን ያልኖሩትን ያላዩትን ይጽፋሉ። ልብ ወለድ የሚባሉ ሰዓቱ ስራ ጽሁፎች አሏል። በዓለም ላይ ልብ የወለዳቸው ሀሳብ የወለዳቸው የሆኑ ይሆናል ተብሎ የሚገመቱ የነ ዳዊት መዝሙራት ግን ልብ ወለዶች አይደሉም። የነቢያት መዝሙራት ከልብ ሳይሆን ከህይወት የተወለዱ ህይወት ወለድ ናቸው። በህይወት ሰልፍ ውስጥ፣ በትግል ውስጥ፣ በመከራ ውስጥ ከራስም ከውጭም አለም ጋር በመታገል የሚመጣውን ስቃይ ጭንቀት፣ የእግዚአብሔር ረዴትና ምህረት፣ ፈውስና ውጤቱን የሚነግሩ የሚናገሩ ናቸው መዝሙራት። አሁን እንደሰማችሁት ዳዊት በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም። ሰው በተነጠፈ ምንጣፍ ላይ ሲሄድ በንጹህ አስፓልት ላይ ሲነዳ ምንም ሊሰማው አይችልም። ህይወት አንዳንድ ጊዜ ጸጥ ያለች ንጹህ አስፓልት ትሆናለች። እንደው ዝም ብለን እንደ ልባችን ምንንዳት ትሆናለች። ያን ያህል ምክር የማያስፈልግ ቀላል ኑሮ እንኖራለን። እግዚአብሔርም ሰማይም ምድርም ጸጥ ብሎ በሰላም የምንኖርባቸው ጊዜያቶች አሉ። በነዛ ጊዜያት ያንን ኑሮ መኖር ከባድ አይደለም። እውነት ለመናገር በቃ ስሜት ያለው እውቀት ያለው ህይወት ያለው ሰው መሆን ብቻ ነው የሚፈልገው። ከባዱ ነገር ግን ያጎዳና የሞት ጥላ ሲሆን ነው። ያ መንገድ የሆነ ፍተሻ ቦታ ሲደረስ ነው። ኢትዮጵያ ስትሄዱ በኢትዮጵያ ክፍል ሀገር ሄዳችሁ ሄዳችሁ የሆነ ከተማ ላይ ኬላ የሚባል ነገር አለ። የፍተሻ ጣቢያ ነው። ረጅም ሰልፍታ ያላችሁ ትወርዳላችሁ፣ ትፈተሻላችሁ፣ ሻንጣችሁ ይፈተሻል። መሳሪያ ይዘው እንደሆነ ምናምን ተብሎ ነው ይመስለኛል የሚፈተሽው። ከዛ በኋላ ነው አልፈን እንደገና ወደዛ ሁለተኛው መንገዳችን የምንጀምረው። እግዚአብሔር ህይወትን በፈተና ውስጥ እንድናልፍ ማለት ተፈተሸን እንድናልፍ በህይወት ደረጃችን እየተፈተንን እያለፍን እየተፈተነን እያለፍን እንድንጓዝ ስለሚፈልግ መንገድ ላይ አንዳንድ ጊዜ ፍተሻ ጣቢያ ሊያስቀምጥብን ይችላል። እሱ የሞት ጥላ ይባላል። ሞት የለውም ግን ሞት ሞት የሚሸት መንገድ ነው። የሞት ጥላ ሲገጥመንስ ምንድን ነው? ምን ሆነው አሁን ዳዊት አልፈራም ነው ያለው። ክፉን አልፈራም፣ ክፉ ይገጥመኛል ብዬ አልፈራም። ምን ሲሆን ነው ያለው? የሞት ጥላ በዛ መካከል ስጓዝ በሞጠላ መካከል መጓዝ በራሱ የስሜት ጫጫታን ይፈጥራል። ብዙ አይነት የተዘበላረቀና የተደበላለቀ ስሜት እንዲሰማን ያደርጋል። የስሜት መረበሽ ሰው በህይወቱ ለሚሰራ ክስተቶች መጀመሪያ ምክንያት ነው። ስሜቱ ሲረበሽ ሰው ብዙ መጥፎ ውሳኔዎችን ይወስናል። ግን በዚህ ሁኔታ ውስጥ የተረጋጋ ሰው መሆን ማለት ግን በጣም የተለየ ነገር ነው። አሁን በሞጥላ የሞጥላ ከሚባሉት ነገሮች አንዱ ኃጢአት ነው፣ የኃጢአት ልምምድ ነው። በተለይ ለእግዚአብሔር የቀረብ ነው። እኛ የእግዚአብሔርን ድምፅ የለመድን እኛ፣ ምሕረቱን የቀመስን እኛ፣ መስቀሉ፣ ፍቅሩ የኢየሱስ ክርስቶስ ጉዳይ የገባን ኛ መንፈሳዊ ህይወታችን እያደገ የመጣን ኛ አንዳንዴ ዝፍቅ ያለ ኃጢአት ውስጥ ልንገባ እንችላለን። ከጥልቅ ረግረግ ውስጥ አውጣኝ እንዳለ ዳዊት አይነት ከባድ ኃጢአተኝነት ውስጥ እንገባለን። የኃጢአተኝነት ደግሞ በጣም አስቀያሚው ነገር ከባዱ ነገር ነው። የመሰላችሁ ምክንያቶችን እየፈጠረ ይከሳናል። ውስጣችን የመንፈስ ጥንካሬ ነው የምናጣው። መጸለይ እናቆማለን ወይ እንቀንሳለን። በእግዚአብሔር ፊት መቆም ያሳፍረናል። ለህሊናችን መንፈሳዊ ሀሳቦችን ሊያስብ ስንፈቅድለት ይሄን እያረክ እንዴት ስታስባለ ይለናል። በአጠቃላይ ኃጢአት በባህሪው በጣም ሰዎችን የሚያጎሳጉል ነገር። ብዙ ሰዎች በዚህ ሁኔታ ውስጥ እያሉ ነው እኮ ራሳቸውን የሚጎዱት። ከእግዚአብሔር ቤት ወጥተው ይሄዳሉ። ሲሞን ጴጥሮስ እንዳረገው ጌታ ኢየሱስ ክርስቶስ በጥብሪያዶስ ባህር በተገለጠ ጊዜ፣ ጌታ መሆኑን ባወቀ ጊዜ ያራቁትን ነበርና ራሱን ወደ ባህር ወረወረ ይላል። ራሳቸውን ወደ ባህር የሚወረውሩ በጣም ብዙ ሰዎች ያለ ራቁቷቸውን መሆናቸውን ሰይጣን ይነግራቸዋል በጌታ ፊት ነው፣ ግን ራቁትን ነው ይላቸዋል። እሱ ራቁታችንን የሚያውቅ አምላክ ነው። ገበናችንን የሚያውቅ አምላክ ነው። ውስጣችንን አይቶ የወደደን አምላክ ነው። ግን እንደዛ ይነግረናል ጠላት። የሞት ጥላው ድምፅ ይሄ ነውን ላ ተስፋ መቁረጥ እንዲሰማን፣ ወደኋላ እንድናፈገፍግ፣ ወደ ዓለም እንድንመለስ፣ ከእግዚአብሔር ቤት እንድንወጣ፣ ጸሎት እንድናቋረጥ፣ አምልኮ እንድንተው ማድረግ ነው። ከባድ የኃጢአት ልምምዱ ሲከተንና የእግዚአብሔርን ምህረት ለአንዲት ሴኮንድ እንድናስብ ያደረገን የሞት ጥላ ባህሪ ይሄ ነው። ያው የኃጢአት ደግሞ ዝሞት አይደል ጥላው ከኃጢአት ጋር ያገናኘል እና ምን መሳሪያዎች ማድረግ ያለብን በዚህ ሰዓት? አንተ ከኔ ጋር ነህና ክፉን አልፈራም ማለት ነው ያለብን። በመጀመሪያ ይህን ማለት መብት አለን ብለን አናስብም። ኃጢአተኝነት ሲሰማ እንደ እግዚአብሔርን ስም ለመጥራት ራሱ መብት አለን ብለን አናፍርም አንደፍርም ያ ቀራጭ ጌታ ቤት መጥቶ እኮ ጎንበስ ብሎ ቀናን ብሎ ወደ ሰማይ ማየት አልፈለገም ጎንበስ ብሎ ደረቱን እየደቃ እኔ ኃጢአተኛውን ማረኝ አለ ተመለሰ ነው የሚለው ቀና ብሎ እግዚአብሔርን ለማየት እንኳን መብት እንዳለው አልተሰማው ኃጢአት ባህሪው እንደዚህ ነው ቀና ብሎ ማየት እንኳን እንዳንችል ሆነን የምናፍረው በዚህ ሁኔታ ውስጥ ስንሆን አንተ ከኔ ጋር ነህ እና እኔ ክፉን አልፈራም፣ ክፉ ይደርስብኛል ብዬ አልፈራም። እቀድሳለሁ፣ እለውጣለሁ፣ ቆሜ እራምዳለሁ፣ ልብሴ ንጹሕ ይሆናል እግዚአብሔር መንፈስ ቅዱስ ይረዳኛል፣ በሉ ነው የሚለን ዳዊት እያችሁ። በሞት ጥላ መካከል እንኳን ብሄድ እኔ ክፉን አልፈራም ሲለን እንደዚህ ማለቱ ነው። ምንድን ነው የምትሉት እናንተ? አንዳንዴ ያላሰባችሁት ውድቀት ይወላችሁ ብዙ ጊዜ የመንፈስን ፍሬ የጽድቅን ዋጋ ነው እንጂ የምንጠብቀው፣ የኃጢአትን ውጤት ተጋፍጦ ለመቋቋም አቅም አልሰበሰብንም። ያው ኃጢአቱንና ደስታውን ነው የምንፈልገው፣ ውጤቱን ግን ለመሸከም አልተዘጋጀን። በጎ ብናደረግ፣ በጽድቅ መንገድ ብንጓዝ የጽድቅን ፍሬ እንጠብቃለን። የታወቀ ነው። የኃጢአትን ውጤት ግን አንጠብቀው። ለዚህ ነው የምንደናበረው። ዳዊት እኮ እንደዚህ ነው የሆነው። ከቤተሳቤ ጋር ከተኛ በኋላ መጽነሷን ነገረችው። መጣ፣ ተርበተበት። ለእስራኤል ንጉስ የሚመጥን አለም ስጠት ተርበተበተ። ተረጋግቶ ነገሮችን ማሰብ አልፈለገም። እረፉ፣ እኔም አምላክ እንደሆንኩ እወቁ የሚለው ቃሉ ገና አልገባው መርበት በቱን ነው የምታዩበት። ባሏን አስጠራ ግባና ተኛ አለው። አሻፈረኝ ባለ ጊዜ በቃ ግደለው እና ልገላገል ብሎ የወሰነው የመርበት በት የመቸኮል ነገርን በእርጋታ ያለማየት በእግዚአብሔር ምሕረት መለፅር ውስጥ ጥራስን አለማየት ችግር ነው። ይህን ውጤት ያመጣ እና ኃጢአተኝነት ውስጥ ስንገባ በሞት ጥላ መካከል እያለፍን ነው። ያን ጊዜ እንርበተበታለን። ራሳችንን ለማዳን ብዙ ነገር እናበላሻለን። እኔ ቆየት ብዬ አንድ ሶሻል ሚዲያ ላይ ምሰራው ስራ ነበርና አለ እውቀት ነው ምሰራው እና ያንን ስራ አገሎት ለማገለግልበት የሆነ ሲስተሙ ተበላሸብን። ያን ሲስተም ለማበላሸት ለማስተካከል ያለ እውቀቴ ብዙ ነገር ተነጋግጬ ብዙ የለፍችበት ያጠናከርኩት ሶሻል ሚዲያ ነውእና የለፋሁበት ስለሆነ ላጣው ሆነ ማለት ነው። እና ከሚያቅ ሰው ጋር ተረጋግቼ ጸልዬ ማድረግ ሲገባኝ በችኮላ የሆነ የሆነ ነገር አረኩ ማለት ነው። ያ የሆነ የሆነ ነገር ያረኩት ነገር በችኮላ በጣም ብዙ ነገር ነው ያስከፈለኝ። ተረጋግቼ ባስበው ምናለ ባለሙያ ያፈልጋሉ። ነገሩን በቆት ጨርሷል። በአጭር መንገድ እንደዚህ ነነነ ነው። ኃጢአተኝነት ስሜቱ ስንገባ እንርበተበታለን። ከዛ በኋላ የምንወስናቸው ውሳኔዎች አሉ። በቃ እኔ ማረባ ሰው ነኝ የእግዚአብሔር መሆን አልችልም እንላለን። ቅጣት የሚመጣብን ይመስለናል። ሰዎች ላይ እንጨከናል፣ ፈራጆች እንሆናለን። ለምን ውስጣችን ደስታ አይኖረውማ። ልክ አዳም ሚስቱና እግዚአብሔር ላይ እንደፈረደ እንሆናለን። ፍርሃት ይሰማናል። በቃ ተርበት ብተን የማናረገው ነገር የለም። ዳዊት ግን በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ ብሎ ነው ጠላትን ያሸነፈው። እግዚአብሔር ሆይ፣ አንተ ከኔ ጋር ነህ። እኔ እንደዚህ ነኝ፣ ይሄን ሰርቻለሁ፣ በፊትህ በድያለሁ፣ በፊትህ ይህን አድርጌአለሁ፣ ይህን አስቤአለሁ፣ ግን አንተ ከኔ ጋር ስለሆንክ ክፉን አልፈራም ማለት ነው። ይህ ልባችን አመክንዮ፣ ለኃጢአት ዋጋ ክፉ ነገር ይመጣብሃል ይለናል። የእምነት አመክንዮ ደግሞ እግዚአብሔር የምህረቱ ለዘላለም ነው ይለናል። በእምነታ አመክንዮ ስናየው እግዚአብሔር ምሕረት እንዳለው እናውቃለን። አንተ ከኔ ጋር ነህና ክፉና ፍራ የምንልበት ድፍረት እሱ ምሕረት ነው። እሱ ምሕረት ነው የዘላለም ምሕረት ያለው አምላክ ስለሆነ ነው። እግዚአብሔር በምሕረቱ የሚታወቅ አምላክ ስለሆነ ነው። ከጥንት ዘመን ጀምሮ ለትውልድ ምሕረትን ለዘላለም ያረግ ደግ አምላክ ስለሆነ ነው። እግዚአብሔር ይቀድለኛል፣ ይቀድሰኛል፣ ያበረታኛል።

ከባድ ኃጢአተኝነት ከባድ ልምምድ ደጋግመን ደጋግመን በማድረግ የተለማመድ ነው። እሱ ነው ለኛ። ከሱ ጥላ ውስጥ ወጥቶ ነፃ ሰው ሆኖ መኖር ይቻላል። እግዚአብሔር የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። ደሞ ማለት የደሙ ስራ፣ የመስቀሉ መንገድ፣ ወንጌሉ፣ ትምህርቱ ይቀድሳል ይላል። ብዙዎች ተቀድሰናል በወንጌል ቃል የጥፋት ልጆች ነበርን። የኮኔ ልጆች ነበርን። በወንጌል በኩል እግዚአብሔር ቀድሶናል። የእራሳችንን መንገድ አድርጎናል። የወንድ ሴት አድርጎናል። እየቻለን ሽባ አርጎናል። የሐይ ቅድስና መንፈስ መስራት ይችላል። መቀደስ ይችላል። ማስተካከል ይችላል። ይህንን ግን አምኖ በእግዚአብሔር ላይ በመከራ ውስጥ በችግር ውስጥ በፈተና ውስጥ ሆኖ መተማመን ያስፈልጋል። እግዚአብሔር ላይ ድግፍ ማለት ያስፈልጋል፣ ምሕረቱ ላይ ይቅርባይነቱ ላይ። ይሄ ነው የዛሬው መልእክታችን። የሰማነውን በልባችን ጻፍ። መንፈስ ቅዱስ ይባርከን፣ እግዚአብሔር ቸርነት ይነታችን የሜታችን ላይ ተበረከት፣ የመላእክት ጥበቃ አብሮን ይሁን። ኮሜንትና ላይ ካጋችሁት መውጣትን ፈጽሞ እንዳትረሱ። እግዚአብሔር እናንተን ዘራችሁን ይባር ቀስ አሸናፊ ገብረማርያም ነኝ። ሰላም Thank